ከአንቺ ሌላ ማንም ማላይ ነሽን ያህልም በምድር ላይ ውዴ ውዴ ናፈግሽየ ልቤ አንቺ ላይ ከረብየ

ካችሌላ ማንም አላይ የኔ ህልም ሩቲና አዶናይ፣ እንግዲህ ሊሳካልን ትንሽ ቀናቶችን አስቆጥሯል። ዛሬም እንግዲህ አዶናይ ከአንቺ ሌላ ወደ ውጭ ነው እያለ ነው እንግዲህ ማለት ነው። ከአንቺ ወደ አላይም እንግዲህ እያለ ነው ለሩታ መልእክት ማለት ነው። ሩታዬ ተሳካ እንግዲህ፣ አሸወይና ወይና፣ አሸወይና እንግዲህ ከተመራረጡት ከአራቱ ወንዶች አዶናይ ሆኗል ማለት ነው። አዶናይ እንግዲህ በቅርቡ ቀን ፌመስነትን እየተቀበለ ጀግና ቢሆንም፣ ግን ዛሬ ከሩታ ጋር እንድትመጣ ብዙ እህቶቻችን ድምፃችን ይሰማ ከአዶናይ ጋር ትንጣልን ሲሉ ነበረ። እኔም በጣም ደስ ብሎኛል። እንግዲህ ሩታ ይሄ ሙዚቃ ይድረስሽ ላንቺ ብያለው። አዎ ይመጥንሻል ማለት ነው። እኔ ግን በጣም የሚያሳዝነኝ ነገር ቤተሰቦቼ፣ ሩታ እንደው ከአዶናይ ጋር ስትሰራ የአብርሃም ንዴት እኮ ታየኝ። አብርሽዬ ያዙኝ ልቀቁኝ እንደሚል ነው እላለው። ታዲያ ሩታ ይሄን ነገር እንዴት አመነችበት? እንዴት ከአዶናይ ጋር ዛሬ ራሱ መልክቷ ራሱ በጣም ልብ የሚነካና እንዲሁም ለተለያዩ አሽቃባጮች የመልስ ምት ነው ምክንያቱም ሸበላ ልጅ አግኝቻለሁ። እኔ ካሁን በኋላ የሚመጥነኝ ቦታ እንጂ የማልመጥነኝ ቦታ አልገኝም ስትል ሩታ ሀብቴ መልክቷን አስተላለፈች። ስለዚህ ሩታዬ አሁንም ቢሆን ከአዶናይ ጋር ይሁንልን ብለናል ሁላችን ማለት ነው። እንግዲህ በቲክቶክም በሶሻል ሚዲያም ተቀባይነትን ከሩታ ጋር አብሮ እንዲሰራ የ መጣው ። እንዲሁም ኮሜንታተሮች ግፍፊነት አዶናይ ነው ማለት ነው። አዶናይ ተቀባይነት ከሩታ ጋር አግኝቷል ማለት ነው። እንግዲህ ሶሻል ሚዲያን እንደሚቀውጡልን ባለ ሙሉ ተስፋነን። ሩታዬ መልካም እድል ይሁንልሽ። ምክንያቱም አዶናይ በጣም ጎበዝ እና በጣም ፍምስ ስግጥ ስለሆነ የሚለው ስግጥ ግጥ አድርጎ አምስት መቶ ሺህ አስገብቷት ሩታን ያለ ዋንጫ እንደምትሸለም ባለ ሙሉ ተስፋ ነኝ። ከሶሻል ሚዲ በሶሻል ሚዲያም ተቀባ ተቀባይነትን እንደምታገኝ ሩታ ባለሙሉ ተስፋ ነኝ ማለት ነው። ምክንያቱም ብዙ ፌመሶች ስላሉ፣ ሩታ ግን የኢትዮጵያን ሪካርድ በሶሻል ሚዲያ እንደምትፈምስ ፍምስ ዝግዝግጥ በሚለው ማለት ነው። መልካም እድላችሁን ሁሉ ተመኙላት እላችኋለሁ። እኔ ግን በጣም የገረሜ ነገር አቶ ብሩኬ በኢንስታግራም ፔጁ ላይ ለብሶ የአብርሃም ነው እንደ የለበሰው ስላ እነዚህ ቡታጅራዎች እኮ ልብሳቸው ምናቸው ሁሉ ነገራቸውም አንድ ነው። እንደኔ ግን ማን ነው የገረመው የብሩኬ ነገር ግን የአብርሃምን ጃኬት ሰርቀው ነው ወይስ ለፕሮግራሙ ነበር? ካሜራማን አንተ ነበር ስላ ምናችሁም ሊያስታውቀኝ አልቻለም። አይ ማይክል ጃክሰን ላይ አብሶ ተካሽ ያለው ሰው ማይክል ጃክሰን ላይ በጣም ያምራል። ኮራ ጀነን ብሎ አይ ብሩኬም ያምርበታል። ግን ቢሆንም እንዳብረሽዬ የሚያምርበት ማንም ሰው አላየሁኝም። ማች አድርገው እንግዲህ ወንድማማቾቹ መጥተዋል ማለት ነው። አረ አረ በጣም ነው የሚያምር ማለት ነው። ቤተሰብዬ መልካም እድላችሁን ተመኙላት ለሩታ እንግዲህ በቃ ሩታና አዶናይ ጋር ትጋባ ምናምን እያሉ ነው። መጋባት ሳይሆን ለስራና ለስራ ብቻ ነው የመጨረሻ ፓርታችን። ምክንያቱም አብርሃምና አብርሃም እንዴት እንደሚሆን እንግዲህ ያለውን ሪያክሽን ለማየት ነው። አብርሽዬ እንግዲህ መልካም እድል ብለናል። ከሩታ ጋር አዶናይ ጋር እንግዲህ ሩታ የምትቅውጥ የምታደርግ ይሆናል። ቤተሰብዬ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አስተያየት በመስጠት ባይ ባይ።